ዩናይትድ ሁለት ሊቨርፑል አንድ ሆኖ ተጠናቀቀ። በማንቸስተር ዩናይትድ ቤት ውስጥ ብዙ ነገሮችን የቀየረ ድል ነው። በነገራችን ላይ የድሉ ፋይዳ እጅግ በጣም በጣም ብዙ ነው። ምክንያት ካልሽኝ ለምሳሌ ማንቸስተር ዩናይትድ መጋቢት 2024 አካባቢ ነው መጋቢት 2025 ላይ ሌስተር ሲቲን 3 ለዜሮ ካሸነፈበት አዌይ ጌም ጨዋታ በኋላ ዩናይትድን የሚያክል ትልቅና ገናና ክለብ በፕሪሚየር ሊግ አዌይ ጌም አሸንፎ አያውቅም። አቅ ከመጋቢት አንስቶ እስካሁን ድረስ የምንቶር አካባቢ ማለት የለም አዌይ ጌም ድል የለም ስለዚህ ይሄ ሊቨርፑልን ከማሸነፍ አንጻር በደረጃ ሰንጠረዡ ዘጠነኛ ከመሆን አንጻር እስከ አራተኛ ያለውን ደረጃ ይዞ ለማጠናቀቅ በሚያደርገው ጥረት ውስጥ የነጥብ መጠጋጋትን ስለፈጠረለት ብቻ ሳይሆን ከመጋቢት አንስቶ እስከ ትላንትና ድረስ የነበረውን አለመቻል በመቻል የቀየረበት ነው ድሉ ትልቅ ፋይዳ አለው። ትልቅ ትርጉም አለው። ማንቸስተር ዩናይትድ ባለፉት ዘጠኝ ዓመታት ኦልሞስት ወደ አስር ዓመት በተጠጋ ጊዜ አንፊልድ ላይ ሊቨርፑልን አሸንፎ አያቅ ይህንን ትናንት እንዲያበቃ አደረገ። ድሉ ትልቅ ፋይዳ አለው። የማንቸስተር ዩናይትድ የትናንትናው ማሸነፍ፣ ሙሉ ሶስት ነጥብ መውሰድ፣ ዘጠነኛ መሆን፣ በሁለት ነጥብ ብቻ ከሊቨርፑል ማነስ እንደዚህ እንደዚህ ያሉት ነገሮች ያሉት ፋይዳ እንዳለ ሆኖ በማንቸስተር ዩናይትድ አሰልጣኝ፣ በማንቸስተር ዩናይትድ ተጫዋቾች፣ በማንቸስተር ዩናይትድ ደጋፊዎች ላይ የነበረውን ጫና የገፈፈ ድል አድርጌ ነው መወስደው። ልክ ዘጠኝ ዓመት በላይ እንደገና ማንቸስተር ዩናይትድ አሞሪምን ከቀጠረበት ጊዜ አንስቶ ባክ ቱ ባክ ጌሞችን አሸንፎ አያውቅም። ይሄ ለየትኛውም የእግር ኳስ ወዳጅ ለማንቸስተር ዩናይትድ የሚሆን ታሪክ የሚመስለን አደለ። ሁለት ተከታታይ ጨዋታዎችን ማሸነፍ አልቻለም ነበር ማንቸስተር ዩናይትድ፣ እሱም ትላንትና በቃ። ስለዚህ ከዚህ በኋላ ስለ ማንቸስተር ዩናይትድ የምንነጋገረው አስራ አንድ ወር ሆነው ምናም ብለን አደለም፣ ከመጋቢት ወዲህ ብለን አደለም፣ ሊቨርፑልን አልቻለው ብለን አደለም። በቃ እነዚህ ነገሮች በአንድ በአንድ የትናንትና ድል እንዲቆሙ ተደረገ። ለዚህ ይመስለኛል በጣም ብዙ ሰዎች ማንቸስተር ዩናይትድ ይህንን ድል እንደ ስፕሪንግ ቦርድ ሊጠቀመው ይችላል ነው። ማሸነፍ አንድ ነገር ነው። በአማረ እንቅስቃሴ ማሸነፍ በሚታይ ጥንካሬ በሚታይ ጉብዝና ማቹርድ በሆነ በሳል እንቅስቃሴ ሊቨርፑልን አንፊልድ ላይ ማሸነፍ ግን ደግሞ ሌላ ነገር ነው። ይህን አይ ለዚህ ነው ነገሮችን የመቀየሪያ ትልቅ መሰረት ሊያደርግበት ይገባል ማንቸስተር ዩናይትድ ይህንን ድል ተብሎ የሚታመነው ከዚህ የተነሳ አይመስለኛል ግን አንቺ ጨዋታ አሁን እንዴት አገኘሽ የሚለውን አሪፍ ጨዋታ በጣም አሪፍ ጨዋታ ቆንጆ ጨዋታ ነው የተደረገው እውነት ለመናገር መጀመሪያ ጨዋታው ከመጀመሩ በፊት የነበረውን አሰላለፍ ሳይ እኔ ስጋት ነበረኝ ለምን የሚል ጥያቄ ከተነሳ አይ ሼሽኮ አይደለም አንደኛው አርነ ስሎት እነዚህ አዳዲስ ተጫዋቾቻቸውን በተመለከተ ተቀያሪ ወንበር ላይ አብዛኞቹ አሁን የጀመሩት አሌክዛንደር አይዛክ እና ኪርኪዝ ናቸው፣ ከአዳዲሶቹ ተጫዋቾች ማለት ነው። እና አብዛኞቹን ተቀያሪ ወንበር ላይ ማድረጋቸው ይሄ የቀደመውን የተናበበውን አብዛኛው ሊቨርፑልን ተሰርቶ ያለቀውን ይዘው ነው የመጡት እና በፍጹም ለአራተኛ ተከታታይ ጨዋታ የመሸነፍ ፍላጎት እና ምንም እድል መስጠት እንደማይፈልጉ የታየበት ነው ብዬ ነበር እኔ የተረዳሁት፣ ከሳ ከሊቨርፑል አንጻር ማለት ነው። ከማንቸስተር ዩናይትድ አንጻር ደግሞ ስናየው እዛም ላይ ትንሽ ጥያቄ ነበረኝ። አንደኛ ዮሮ የለም አሁን ጥሩ የመከላከል ብቃት ያለው ተጫዋች እንደሆነ አውቃለን። ከዛ እንደገና ደግሞ ማቲያስ ኩኛ ለምን እንዲጀምር ፈቀዱ ሩበን አሞሪም? ምክንያቱም ድካም ላይ እንደነበረ በብራዚል ብሔራዊ ቡድን ከጉዞ በተጨማሪ ረዘም ያሉ ደቂቃዎችን አገልግሎት እንደሰጠ እንደዚህ እናውቃለን። ከጨዋታውን በፊት ደግሞ ሮቤን አሞሪም ሲናገር ስለነበረ እንደገና ሽሽኮ የለም አሁን እነዚህ እነዚህ ነገሮች ትንሽ በማንቸስተር ዩናይትድ በኩል ስጋት እንዲሰማኝ በሊቨርፑል በኩል ደግሞ በቃ አርንስሎት የሆነ ነገር ማድረግ ፈልገዋል የሚለውን ሀሳብ እንዲይዝ ነበር ያደረገኝ። ግን ጨዋታው ከተጀመረ በኋላ የተመለከትነው ነገር ፍጹም የተለየ ነው። በማንቸስተር ዩናይትድ በኩል አሁን ቅድም የተናገርካቸው ትልልቅ ታሪኮች የተቀየሩበት ምሽት መሆኑ ብቻ ሳይሆን የተጫዋቾች ፍላጎት ራሱ በጣም የተለየ ነው። ትልቅ ነገር ነው። በአንድ ጨዋታ አይመስልም፣ አይደል? እነዚህ ታሪኮች የተቀየሩት በአንፊልድ ማሸነፍ የባክቱ ባኮ ጉዳይ የነበሩ እውነቶችን ወደ ታሪክ የተቀየረ ነው እና የአንድ ጨዋታ ብቻ አይመስልም። እንትን ተጫዋቾች ታውቂያለሽ? ብይ አዎ፣ በደንብ ሴብል ባንከረባበት የሚባለው አንከረባበተ። በቃ በጣም ለዛ ነው አሁን እንደዚህ የአንድ ጨዋታ አይመስልም ያልኩት ከዛ በመነሳት ነው እና የጨዋታ ፍላጎት ግን የተጫዋቾቹን የጨዋታ ፍላጎት ኢነርጂያቸውን ግን በጣም ነው የወደድኩት እኔ ትላንትና። በጣም በጣም ትልቅ አንደኛ፣ ወዲያው ያው ስልሳ ሁለተኛ ሰከንድ ላይ ያደለ ኤምቤሞ ጎሉን ያስቆጠረው እና ያኔ ጎሉ ከተቆጠረ በኋላ ተጫዋቾቹ ሰለብሬት ካደረጉ በኋላ የሚነጋገሩት የነበረው ነገር ራሱ ትልቅ መልእክት ነው የነበረው። በማንቸስተር ዩናይትድ በኩል ምንድነው መሰለሽ አሪፍ አሪፍ ነጥቦች ነው ያነሳሽው። አንደኛው መነሳት ያለበት ይሄ እነሱ ስፒሪት ብለው የሚጠሩት ወይም አንቺ ጨዋታውን ለማሸነፍ የነበራቸው በጣም ከፍተኛ የሚባለው ፍላጎት፣ የትኛውንም ዋጋ ለመክፈል ዝግጁ ነበሩ። ለእኔ በጣም ሁሌ የመመለሽ ነገር ነበር፣ ታስታወሽ ከሆነ ዛስ ነምበር ዋን ቲንግ ቱ ሀፍ። እውነት ለመናገር ብትሸነፊም እንኳን የማይቆጭ አይነት ነገር አለ አይደል? ሜዳ ላይ ማድረግ የሚገባቸውን ነገር በሙሉ ለማድረግ እና ከጨዋታው ሙሉ ሶስት ነጥብ ይዞ ለመውጣት ለፍተዋል። የሚችሉትን ነገር በሙሉ አድርጓል፣ የዩናይትድ ተጫዋቾች። ይሄ ምንም ምንም ጥርጥር የለውም፣ ለዩናይትድ ተጫዋቾች ክሬዲት የምትሰጭበት ነው። ሁለተኛው ነገር የማንቸስተር ዩናይትድ እግር ስር ኳሷ ስትገባ ማማሯ አለመበላሸቷ። ዩናይትድ እኮ አንዱ ያዝግ የነበረው ነገሩ እውነት ለመናገር ኳስ ቶሎ ቶሎ ይበላሽበታል ልጆቹ ኳሱን እግራቸው ስር ከያዙት በኋላ የሚያደርጉትን ነገር አያቁም። እውነት ግን እነዚህ ልጆች በዚህ ሌብል የሚጫወቱ ናቸው ብለን እስክንል ድረስ ማለት ነው። ትናንትና ግን የማንቸስተር ዩናይትድ ጨዋታው ላይ የነበረው ምቾት ከሚታይባቸው ነገሮች መካከል አንደኛው ኳሱን ሲይዘው ነው። ማንቸስተር ዩናይትድ ኳሱን ሲይዘው ምንም አይነት መደናበር የለም። ሊቨርፑል ፕሬስ ሊያደርግ ቢሞክር ምንም አይነት መረበሽ የለም። በጣም በጠባብ ስፔሶችም ፐርፌክትሊ ኳሶችን ይቀባበሉ ነበር። ምቾቱ ይታይ ነበር ማንቸስተር ዩናይትድ ሶስተኛው መነሳት ያለበትና ለእኔ በጣም ቤዚክ ነው የምለው ልክ አንቺ የተሰማሽን አይነት ስሜት አሞሪም ቤስት ኢለቨኑን ሪቪል ሲያደርግ ቲም ሺቱ ሲወጣ ማለት ነው ሼሽቆ የለም። ጉርምሩምታ ነበረ። ያኔ የሶሻል ሚዲያውን ቼክ አርገሽ ቢሆን ኖሮ ያም አሁን የምለው ነገር በደንብ ይገባሻል። ከዛ እንደገና ደግሞ ሌኒዮሮ ለእኔ አሁንም የማያቋርጥ ተደጋጋሚ የመሰለ ፍድል ሊሰጣቸው ከሚገቡ እየተጫወተ የበለጠ ትልቅ አቅም ላይ መድረስ እንደሚችል ከማምንባቸው ተጫዋቾች መካከል አንደኛው ሌኒ ዮሮ ስለነበረ እዛ ውሳኔም ላይ የራሴ የሆነ ሊሚቴሽን ነበረኝ። ግን አሞሪም ነበር ልክ። ለምን ብትይኝ፣ አዎ ለምን ብትይኝ፣ አንድ ማጥቃቱ ላይ የቤንጃሚን ሼሽኮ አለመኖር ምንም ክፍተት አላመጣም። ምክንያቱም ማቲያስ ኩኛ ብራያን ቤሞ ሜሰን ማውንድ እና ደግሞ አማድ ዲያሎ ያምሩ ነበር በደንብ በደንብ አድርገው ነበር የሚያምሩ አማድ ዲያሎ ሲያጠቃ የመከላከል ስራውን የሚሰራ ሴ ዊንግ ባክ ስለሆነ ይጫወት የነበረ የማንቸስተር ዩናይትድ እንቅስቃሴ ኖ ዋን ካን ፕሬዲክትድ ፕሬዲክት ማድረግ አይችልም የሊቨርፑል ተጫዋቾ ነው ምክንያቱም አንድ ቤንጃሚን ሼሽኮን ቢሆን ኖሮ ያስገባው ታርጌት የሚደረጉት በረጅም የሚላኩት ኳሶች ማንን ነበር የሚሆነው? ቤንጃሚን ሸሽኮ ነው። ምክንያቱም ፈርስት ቦሎችን እንዲጫወትላቸው ነው የሚፈልጉት። ሎንግ ቦሎች ይኖራሉ። ፈርስት ቦሉን ለማግኘት ቤንጃሚን ሸሽኮ ቁመቱም ምኑም የሰጠ ነው። ግን ሰከንድ ቦል ቬሪ ኢምፖርታንት መሆኑን ሰርድ ቦል በጣም ወሳኝ መሆኑን አሞሪም ትናንትና በደንብ ተረድቶ ለአለም ነው ያስረዳው ብዬ ነው ማምነው ነኝ። ምክንያቱም ማንችስተር ዩናይትድ ሰከንድ ቦሎቹ ላይ በጣም በጣም በጣም በጣም ምርጥ ነበር። ኮንፈርተብል ነበረ አሪፍ ከዛ ማን ኦፍ ዘ ማች የሆነው ደግሞ ማነው? ስቲ እኔ ለምሳሌ ጨዋታ ከመጀመሩ በፊት ቤስት ኢለቨኑን መነሻ አርገን ስናወራ ነበር፣ አልክ አንቺ ጋር በስልክ ስናወራ ነበር ፊቱ ላይ እኔ ልክ ነው አሪፍ ነው ያደረገው ብ መስክሪልኝ ብለህ ነበር። አሪፍ ነው ለሌኒ ይወሩ ነበር ማጓየር መግባቱ። ግን አንቺ ማጓየር ትላንትና እንዴት ነው የሚያምሩ? በመዳ ማጓየር በጣም ኖት ኦንሊ ማጓየር የዩናይትድ አጠቃላይ የመከላከል ስራ ይሰራበት የነበረው መንገድ የሚገርም ነበረ። የሚገርም ነበረ። እንዲሁም እኔ ማጓየረን ለዚህ ሁሌ እንደዚህ ሆኖ ማለት ነው ለዚህ እኔ መጀመሪያ በቃ ማጓየረን ሲመርጠው አሞሪም ለዚህኛው ስሜቱ ለማይሞተው ተጋድሎ ብሎ ነው የመረጠው ብዬ ነበር የተረዳሁት። ግን አንድ በጣም እኔ ወሳኝ ነጥብ ብዬ የምናገረው ከጨዋታው ጋራ በተያያዘ ማንቸስተር ዩናይትድ ትላንት ጎል ሲቆጠርበት በሰባ ስምንተኛው ደቂቃ አቻ ሲሆን ማለት ነው ያኔ ጎል ሊቆጠርበት እንደነበር ያስታውቃል። አረ የሊቨርፑል ሊቆጠርበት እንደነበር በቃ ሊቨርፑል በጣም ተጭኖ እያጠቃነው ነበረው እና እንደ አየነውም እንደ ገመት ነውም ደግሞ ጎል ተቆጠረ። ጎል ሲቆጠር ምንድነው እኔ ሀሳቤ ላይ የነበረው ተጀመረ በቃ ሊቨርፑል ጀመረው እንግዲህ ማለት ነው ቶሎ በድጋሜ ጎል የሚያስቆጠር ነበር መሰለኝ። ግን ማንቸስተር በጣም አሪፍ የሰራው ነገር ለዛ ቶሎ መልስ መስጠት በጣም ሪስፖንድ አደረግ። እንዲህ አይነት ነገር ብዙ ማንቸስተር ዩናይትድ ላይ አንመለከትም፣ ከተመለከትን እንዲሁም ቆይተናል። ጎል ካስቆጠረ በኋላ ማንቸስተር ዩናይትድ ፍራስትሬሽን ው እናይበታለን። ትላንትና ግን ጎሉ ተቆጠረ በዛ አይነት በጣም በአስፈሪ እንቅስቃሴ ውስጥ ነው የነበረው ሊቨርፑል ሁሉም ተጫዋቾች እውነት ለመናገር እንደውም ትላንት ሊቨርፑል ላይ አንድ የተመለከትነው ነገር ማንቸስተር ዩናይትድ የሁለተኛዋንም ጎል ካስቆጠረም በኋላ የግል ችሎታቸውን ተጠቅመው በቃ የሆነ ተጫዋች ጎል ማስቆጠር እንዳለበት ነበር የሚያምኑት። የቡድን ስራ የሚመስል ነገር እኮ አልነበረም፣ ካየን ሁሉም ይሞክር ነበር። እና በዛ አይነት ሁኔታ ውስጥ ሆኖ ማንቸስተር ዩናይትድ ቶሎ በቃ አስር ደቂቃን የጠበቁት እኮ ሰባ ስምንተኛው ደቂቃ ላይ አንዱ አስር አይሞላም፣ ሰባ ስምንተኛው ደቂቃ ላይ ጎል ተቆጠረባቸው። ሰማንያ አራተኛው ደቂቃ ላይ እንደገና ሀሪ ማጓየር ጎሉን አስቆጠረና መሪነቱን አስጠበቀ። ከዛ ደግሞ ያንን ውጤት አስጠብቆ እስከ መጨረሻው ደረጃ ድረስ መቆየት መቻሉ ትላንት ማንቸስተር ዩናይትድ ካደረገው ነገር መካከል ትልቅ ቦታ ይሰጠዋል ብዬ የማምነው እንዲህ አይነት መልስ መስጠቱ በጣም ወሳኝ ነው ብዬ ነው የምረዳው። አዎ ልክ ነው፣ ግን አሁን ሶስት ነገሮችን ላንሳ በናት ከማንቸስተር ዩናይትድ ጋር በተያያዘ አንደኛ፣ ቅድም የተባለው በጨዋታው ላይ የዩናይትድ ተጫዋቾች ላይ ይታይ የነበረው ፍላጎት ጉድለታቸውን እያወቅን ጉድለታቸውን የሞላው ችሎታቸው ሳይሆን ፍላጎታቸው ነው ብዬ የማምንባቸው ቦታዎች አሉ። ለምሳሌ ማንቸስተር ዩናይትድ አሁንም ለእኔ በተወሰነ ደረጃ አሳዛኝ ነው ብዬ የምለው ምን እንደሆነ ታውቃለች? መሀል ክፍሉ ላይ ካዚሜሮን ቀይሮ ሲያስወጣ ኡጋርቴን አስገባ። ኡጋርቴ የመጨረሻዎቹ ደቂቃዎች ላይ ያደረጋቸው ነገሮች አሪፍ ነበሩ። ነገር ግን በኡጋርቴ ለመተማመን የሚያስችል ስሜት ለጊዜ የሆነ የለኝም እውነት ለመናገር። መሀል ክፍሉ ላይ ብሩኖ ፈርናንዴሽ ተቀይሮ እንዲወጣ መደረጉ አሞሪም ከወሰዳቸው ትክክለኛ እርምጃዎች መካከል አንደኛውን ሲያቅተው ይታይ ነበረ ለማጓየር ኳስ ሆነ የሰጠበት መንገድ ደስ ይላል። ነገር ግን ከዛ ውጭ የብሩኖ ፈርናንዴሽ የትላንትና የሳታቸው ኳሶች ማንቸስተር ዩናይትድ በዛ አይነት መቸገር፣ መፈተን ውስጥ ለተወሰነ ደቂቃ ቢሆን እንዲጨነቅ ያደረገው እሱ ነው እንጂ። የሚገርም ኳስ እኮ አማዲያሎ ሰጥቶት ነበረ፣ ሳምር የሚገርም ኳስ። ያ እኮ ሪጎሬ እንኳን በረኛ ላረል፣ በቃ የሚገርም ኳስ እኮ ነው ያንን ኳስ ብሩኖ ፈርናንዴስ ወደ ቆ ጎልነት ያልቀየረበት ነገር ምናምን ይቆጫሉ። ስለዚህ የዩናይትድ አሁን ዋናው እና መሰረታዊ የሚባለው አንገብጋቢ ብዬ የምለው ነገር የመሃል ክፍሉ ነው። እንደው እንደምንም ብሎ እስከ ጥር ድረስ በዚሁ መንገት አገት ሄዶ የተሻለ እያደረገ ባለው ስብስብ፣ ጥር ላይ ግን የሆኑ ተጫዋቾችን ማካተት የሚችል ከሆነ የማንቸስተር ዩናይትድ 20526 የበለጠ የአማረ ይሆናል ብዬ አምናለሁ እኔ አንደኛው መናገር መፈለገው እሱን ነው። ሁለተኛው የማንቸስተር ዩናይትድ አሸናፊነት የተረጋገጠበት የዳኛው ጨዋታ አልቋል የሚለው የፊሽጋ ድምፅ ሲሰማ አይተሻል አይደለም? እንዴት አይነት ሴሌብሬሽን እንደነበረ። ይሄ ሊቨርፑልን ስላሸነፉ ብቻ ይመስልሻል እንዴ? ወይም ከጨዋታው ሶስት ነጥብ ስለወሰዱ ብቻ ይመስልሻል እንዴ? ቀደም ሲል ስንጠቅሳቸው የነበሩ ማንቸስተር ዩናይትድ ላይ እየተደጋገሙ ይፈጠሩ የነበሩ የጫና ስሜቶችን ማራገፍ ነው አሞሪም ላይ ተጫዋቾቹ ላይ የነበረው አጠቃላይ ስሜት ማለት ነው። አንፊልድ ድረስ ተጉዞ ጨዋታውን ያዩ የዩናይትድ ደጋፊዎችም በጣም በጣም ከፍ ያለ የደስታ ስሜት ላይ ነበር የነበሩት። ሶስተኛው አሞሪም በተጫዋቾች አሰላለፍ ላይ ሂወዝ ራይት እኔ አሁንም ድረስ ያልተዋጠልኝ ውሳኔው አማድ ዲያሎን በዶርጎ የቀየረበት ውሳኔ ነው። ያው ያጋጥማል። እኔ ደጆኛ አስተያየት የምሰጥ ሰውዬ ነኝ። እሱ ደግሞ ሪስክ ወስዶ መወሰን ያለበት ነገር ምናልባት ቢጫ ካርዱ ቀድሞ ቢጫ ግን ርሊ ሆን አለእኔ ተሰምቶኛል። አንደኛ ህወዝ ናይስ ደግሞ ሱ ተነጫነጨ እኮ አማድም እኮ ተነጫነጨ። ያው የካዚሜሮ ኤክስፒሪየንስ አለው አደለም ከቼልሲ ጋር ያ ያ ስጋት ላይ ከቶት ሊሆን እንደሚችል አምናለሁ። ግን የካዚሜሮ ታይፕ ተጫዋች አደለም አማድ ያሉ፣ ያ ማለት ይሄ ለፋውል መስራት የተጋለጠ አይነት ሚና ውስጥ ያለ ተጫዋች አደለም። እንደገና ከካዚሜሮ እንዲማረም እዛው ላይ ረፍ ተጠንቀቀ ተጫዋት ምናምን ልትዩ ትችያለች። ግን ዶርጉ ከገባ በኋላ የስጋት ስሜቱ በጣም በጣም በጣም ይጨምር ነበረ። ኢቨን ኮዲ ጋክፖ ያገባው ጎል በሱ ፍጹም መሆኑ ያልነበረበት አቋቋም ላይ መገኘት ነው እንጂ ከጨዋታ ውጭ የመባል እድል ነበረው። ግን እሱ ነው ኦንሳይድ ያደረገው። ይህንን ነገር ለማስተካከል አሞሪምና ሰር ጅም ራድክሊፍ በደንብ አድርገው መስራት እንዳለባቸው አምናለሁ። ሌላው ተጨምሮ መነገር ያለበት የሚመስለኝ ምን እንደሆነ ታቂያለች እስቲ ዝም ብላችሁ አስቡት ማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ያለው ስብስብ አርንስሎት ሊቨርፑል ያለው ስብስብ ሊቨርፑል በአንድ የሶስት ተጫዋች ቀይሮ ሲያስወጣ የተሻ ግራቨንበርችን ማካሊስተርን ምናምን ምናምን ሲያስወጣ ማንቸስተር ዩናይትድ ያስገባውን እንደዛ አይነት ነው፣ ገባሽ አይደል? ይሄ ቡድን እንዲህ ባለ ስብስብ በያዙ አሰልጣኞች ጭምር ነው ተፎካካሪ እንዲሆን እየጠበቅንበት ያለ ነው። መረዳት ያስፈልጋል። ጋፑ ሰፊ ነው። በስኳድ አርሰናልና ዩናይትድ ቤት ሰፊ አይደለ? በሊቨርፑልና በዩናይትድ ቤት ሰፊ ልዩነት አለ። ሰፊ ልዩነት አለ ስልሽ በኢንዲቪጁዋል ተጫዋቾቹ መካከል ያለ የአቅም ልዩነት አለ ሰፊ ልዩነት አለ ሲልሽ ለአሰልጣኙ ሃሳብ የሚስማማ ቡድን እስካሁን ድረስ ማንቸስተር ዩናይትድ ቤት ውስጥ ተገንብቶ አላለቀም። ከኤሪክ ቴናግ የተረከበው አለ፣ ፋይናንሽል ሊሚቴሽን አለ። እዛ ላይ ደግሞ እንደገና ነባር ተጫዋቾችን ይዞ ለመዝለቅ መገደዳል። ስለዚህ ያንን የበለጠ ያጠራ ሲመጣ ማንቸስተር ዩናይትድ እና አሞሪም የበለጠ ሊሳካላቸው የሚችል ይመስለኛል። ድሉ ብቻ ትልቅ ነው፣ ትርጉሙ ትልቅ ነው ፋይዳው ለማንቸስተር ዩናይትድ። ግን አሞሪም በጣም አሪፍ አስተያየት የሰጠው ለዛሬ አዋል ነገ ግን አንድ ጨዋታ ብንሸነፍ የምትሉት ናቃለዋል። ግን በማንቸስተር ዩናይትድ አሰልጣኝነቴ ትልቁ ድል ነው ትልቁ ውጤት ነው ብሏል። ምንም ጥያቄ የለ ቅድም ያልኩሽ ከሆነ ሴብል ባንክ ረባብት ነው። በአንዷ የብይ እንትንሽ ሶስት ብይ እንደ መግጨት እንደ መምጣት ማለት ነው። በጣም ብዙ ነገር ነው እንጂ የሚያራግፉ እና ሰውየው ደግሞ ምንም ጥያቄ የለውም። አንፊልድ ይመቸዋል። በቃ አንፊልድ ላይ ባለፈው አመት በጣም ምርጥ ነበሩ ዩናይትዶች። ሁለት እኩል የወጡበት አንፊልድ ላይ የማንችስተር ዩናይትድ ሪከርድ እ አንፊልድ ላይ ባለፈው ዘጠኝ አመታት እ ማሰብ እንኳን የማይፈለግ እኮ ነው ለዩናይትድ ደጋፊ። ዘጠኝ ጨዋታ አስር ጨዋታ ተጫውቱ፣ በዘጠኝ ዓመት ውስጥ አምስቱን ሊቨርፑል አሸነፈ፣ አምስቱን አቻ ወጡ። ሊቨርፑል ሀያ ገባ ዩናይትድ ሶስት አገባ እኮ እንደ ዩናይትድን እንደዚህ ባለ መንገድ መግለጽ ራሱ በጣም ከባድ። አሞሪም ግን ባለፈውም ዶሚኔት አደረገ ቆጭቶ ተመለሰ እዛ። ትላንትና ደግሞ ቁጭቶን ተወጣ። አሁን ማንቸስተር ዩናይትድ ሪሊ ኮምፒት ማድረግ ከዚህ በኋላ አይችልም ወይ? ወደዛ አያንደረድረውም ወይ? ጫናዎች በተራገፉ ቁጥር በራሴ የመተማመን ስሜቶች እያደጉ በመጡ ቁጥር ያልቻለዋቸውን ነገሮች መቻል በጀመሩ ቁጥር የማንቸስተር ዩናይትድ ተፎካካሪ ሆኖ የመዝለቅ እድል ሰፊ አይሆንም ወይ? ለዚህ ነው ደግሞ እኔ ሀሪ ማጓየር የሰጠውን ማስተያየት በጣም የምስማማበት። አንደኛው ይሄ ሶስት ነጥብ ብቻ አይደለም ከዚህ ጨዋታ ያገኘ ነው። ልክ ነው። ያው አንድ ጨዋታ አሸንፈ ሸንፈ ስትወጣ የምታገኘው ሶስት ነጥብ ነው፣ ግን ድሉ የሚቀይራቸው ነገሮች ግን በጣም ብዙ ናቸው። ለዛ ነው በመነሻችን ላይ ገና ይህኛውን ውይይቱን ስንጀምር እንደ መሰረት ተደርጎ ሊወሰድ ይችላል በተፎካካሪነቱ። ቶፕ ሲክስ ቶፕ ፎር የመግባት እድሉ ላይ ማንቸስተር ዩናይትድ ከዚህ በኋላ የሚያሳየው እንቅስቃሴና የሚያደርጋቸው ጨዋታዎች ላይ ትልቁን መሰረት የሚጥልበት ጨዋታ ሊሆን ይችላል። ፎር እኮ በሁለት ነጥብ ብቻ ነው፣ ያ እንደውም ከጨዋታ በኋላ ከማንቸስተር ሲቲ ጋር የሶስት ነጥብ ልዩነት ነው እና ማንቸስተር ዩናይትድ ትላንት ይህንን ጨዋታ ካሸነፈ በኋላ በድንገት ምንም ክራይሲስ ውስጥ የሌለ ቡድን መሰለ። የሚላስተያየት ይሰጠውግን ያ በፊት ስንል የነበረው ነገር የአምናት ዝታ ሲደመር የግሪም ጨዋታ ሽንፈት ምናምን ነው እንጂ ብለው አርንስሎት የተናገሩትን ነገር እኔ አሁን ብዙዎቻችን ፊልም የምናደረገው ይመስለኛል። በፐርፎርማንስ ሌቨል ባለፈው ትንሽ ከአንቺ ጋራ አጨቃጨቃች እኔ አንቺን ማስቀየም አልፈልግም ዝም እንጂ እውነት፣ እውነት ነው። ማንቸስተር ዩናይትድ እንዳምነው አይደለም። እኔ ማንቸስተር ዩናይትድ ከፈርጉሰን በኋላ በቃ አሁን ተሽሎ እያየውት ነው፣ ምንም ጥያቄ የለውም። ሀሪ ማጓየር ልንገርሽ፣ ጨዋታ ካለቀ በኋላ እዛው ጋር ቃለ ምልልስ ይደረግላቸው የለም? እሱን ጨርሶ ወደ መልበሻ ቤት ሲገባ የተደረገለትን አቀባበል ቪዲዮ አየሽው? እሱ አብሮ መነገር አለበት። ሁለተኛው የሀሪ ማጓየር ጎሎች እና ፋይዳዎቻቸው ስንል የመጨረሻዎቹ ስድስት የሀሪ ማጓየር ጎሎች አንደኛ ከፖርቶ ጋር በተደረገ ጨዋታ 91ኛው ደቂቃ ላይ ያገባው። ሁለተኛ ሌስተር ሲቲን ሲያሸንፉ የአሸናፊነት ጎል። ፖርቶ ጋር አቻ የሚሆኑበት ማንቸስተር ዩናይትድ ነው። ሌስተር ሲቲ ጋራ ዩናይትድ እንዲያሸንፍ 93ኛ ደቂቃ ላይ ያገባው ጎል ነው። ከሊዮን ጋር 121ኛ ደቂቃ ላይ ያገባውን ጎል ሁላችንም የምናስታውሰው ይመስለኛል። ከግሪምስቢ ታውን ጋር 89ኛ ደቂቃ ላይ አቻ የሆኑበትን ጎል አስቆጥሯል። ትናንት ደግሞ 84ኛው ደቂቃ ላይ ሀሪ ማጓየር ሊቨርፑልን ዩናይትድ በአንፊልድ እንዲያሸነፍ ያስቻለውን በተከታታይ ጨዋታ ማሸነፍ መቻል የጀመረበትን አዌ ጌም ማሸነፍ የቻለበትን ከዘጠኝ ዓመታት በኋላ ሊቨርፑልን በአንፊልድ አሸንፎ ሙሉ ሶስት ነጥብ የወሰደበትን ጎል አስቆጥሯል። የጨዋታው ኮከብ የተባለውም እሱ ነው። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ገደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ ማድረግ ሊንኩን ለሌሎች ማጋራት እንዳትረሱ። ለስካሁን ድጋፍ እያመሰገንን ደግሞ በሌሎች መረጃዎች ዳገም እናንተን ለማግኘት ያብቃን እንላለን። በያላችሁበት ሰላም ሆኑልን። ኢትዮጵያ ለዘለዓለም ትኖር።